እግዚአብሔር አምላክ በጠበቅናቸው ነገሮች ሁሉ በክብር ይገለጣል። አዎ በክብር ይገለጣል። እሺ በሞገስ ይገለጣል። በበሽታ የምትሰቃዩ አላችሁ። እግዚአብሔር አምላክ ከበሽታችሁ ነፃ ያወጣችኋል። ለሐኪም ቤት፣ ፋርማሲ እየተሯሯጣችሁ ያላችሁ አላችሁ። ከዛሬ ጀምሮ መድኃኒት የሆነ እግዚአብሔር ይፈውሳችኋል። ምክንያቱም እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ እግዚአብሔር ብርሃናችን ስለሆነ እግዚአብሔር መድኃኒታችን ስለሆነ እግዚአብሔር ብርሃናችን ከሆነ የቱ ጨለማ ነው የሚያሸንፈን? የቱ ሁኔታ ነው ሊያሸንፈን ሊገዳደረ የሚፈልገው በብርሃን የሚቀለቅ የእግዚአብሔር መንፈስ እስካለ ድረስ የትኛውም ጨለማ የትኛውም ሁኔታ ያሸንፈን። እግዚአብሔርን እንጠብቅ። ጨለማዎቻችን በክርስቶስ የበራላችሁ ይሆን? በኢየሱስ ስም በየትኛውም በሽታ ውስጥ አላችሁ። እግዚአብሔር ብርሃናችሁ ከሆነ እግዚአብሔር መድኃኒታችሁ ከሆነ እኔ መድኃኒት የሆነውን እግዚአብሔርን እንጠብቅ። እኔ ኢየሱስን እንዋት። እኔ መድኃኒት የሆነውን ኢየሱስን እንቀበለው። የትኛውን በሽታ ይሁን በእምነት ልጸልኝ እግዚአብሔር

ሰዎቻችሁ ይቀየርላችኋል። አንዳንዶቻችሁ ሰይጣን የሰጠላችሁ የሆነ ስም ሊኖራችሁ ይችላል። በሰው ላይ ቆሞ እከረ እንደዚህ ነው የተናክነ የወረድክነ የተጣልክነ ልል ይችላል። ነገር ግን በኢየሱስ የተጣልክ ሰው አይደለ። አሜን አሜን። በኢየሱስ የተጣልክ ሰው አይደለ። ኢየሱስ ያነሳል። ወደዚህ ምድር ተገለጠል ለሰው ልጆች ኃጢአት ስል ራሱን አዋርዶ ለሞት እንኳ ለመስቀል ሞት ራሱን አሳልፎ የሰጠ የናዝረቱ ኢየሱስ ክርስቶስ ያንዳንዳችንን ሊያከብር ራሱን ሊያዋርድ ተገለጠ። ራሱን አዋርዶ እኛን ሊያከብረ አለሎያ። እግዚአብሔርን እንጠበቅ። እግዚአብሔር መጠበቅ ይሆንለን። አመናትሉ ልጅ ቀረዋለ አቤቱ ባሪያዬ ሞገስን ያገኝ ይሁን። ዛሬ ጥያቄው እየመለስ ይሁን እንደ ትናንትናው አትለፈን እባኬ ብሎ ክፍሉና ብሎ ዘፈትባት 18 አትለፈን ብሎ ተንበረከከ። ተስፋ ስለቆረጠ ነው። እግዚአብሔር የዛሬ አመት ወንድ ልጅ ይሰጣሉ አለ። ምዕራፍ 21ን ወደ ዘጠቀብላችሁ ብታነቡ ምዕራፍ 1 በል፣ ምዕራፍ 21 ከቁጥር አንድ ላይ እግዚአብሔር እንደ ተናገረው ለሳራም አደረገላት። አስባለሁ ኢየሱስ ጌታ። እግዚአብሔርን ስለጠብቁ፣ ዛሬ እግዚአብሔርን ስለጠብቃችሁ፣ እግዚአብሔር እንደ ተናገረው እግዚአብሔር ያሰበላችሁ ነገር በኢየሱስ ስም ይፈጸምላችሁ። አሜን! በኢየሱስ ስም ይፈጸምላችሁ። አሜን! እግዚአብሔር እንኳን በእኛ ጊዜ አልመጣም። እግዚአብሔር እንኳን እንደኛ ሐሳብ እንደ ፍላጎታችን አልመጣልንም። እንደኛ ፈቃድ የመጣልን ቢሆን ይህን ስጠን ብለን በጠየቅነው ጊዜ እግዚአብሔር ቢሰጥልን እግዚአብሔር ትተኑላችን እንሄዳለን። ትናንትና እስቲ የነበራቸው በጉባኤ ውስጥ ትናንትና እዚህ ቃል ሳካፍል የነበራቸው ኢየሱስን መከተል በመልእክት ትናንትና ተከፋፍለናልእና አንድ ሰው ሶስቱ ሀሳብ ላይ አውርቻላችሁ ነበርና ኢየሱስ አንደኛውም ኢየሱስን ሊከተል ፈለገና ወደ ምትሄድበት ሁሉ እከተልሃለሁ። ሁለተኛውን ሁለተኛው ደግሞ ኢየሱስ ተከተለኛል። አንደኛው ኢየሱስ ሲያደርግ የነበረው ታምራቶችን ስለተመለከተ ያንን ስለፈለገ፣ ምቾትን ምግብን ስለሚሰጥ፣ መናን ስለሚሰጥ፣ ያለ ስራ ለመኖር ስለፈለገ፣ ጠግቦ በዝብር ላይ ለመኖር ስለፈለገ ወደ ምትሄድበት ሁሉ እከተልሃለሁ። ሁለተኛውንም ደግሞ ኢየሱስ ተከተለኝ ስለው እኔ አባቴን ልቀብር መጥቼ መጥቼ ላገልግላለ ይከተል አለ። አንደኛውም ደግሞ እንደገና ተከተለኝ ስለው መከተልንስ ይከተላለሁ፣ ነገር ግን አስቀድመ ቤተሰቦችን ተሰናብቼ ልምጣ አለ። ሁለተኛውም ሰው ደግሞ የዘላለምን ሕይወትን አገኝ ዘ እቱ ትእዛዛትን በሙሴ የተጻፉትን ተግብራቸዋለሁ ተመዝናት ትትለቅነት ሌሎችን ይህንን ማ ከልጅነቴ ጀምሮ እያደረግኩ ነው፣ እየፈጸምኩ ነው ያደረግኩት ስት ኢየሱስ ደስ አለውና ተደነቀና፣ ይህንን ካደረግ እንግዲህ አንድ ነገር ይጎልሃል። ስም ያለይ ለድሆች ሽጥና ተከተለኝ መስቀልንም ተሸከም በሰማይ መንግስት፣ ታገኘዋለህ። ይሄ ሰው ነገር ግን ይህንን በሰማ ጊዜ ብዙ ንብረት ስላለው እጅግ አዘን ይላል። እያዘነን ወደ ኋላ ተመለሰ ኢየሱስን ከመከተል። እኛም እንደነዚያ ሰዎች እንዳንሆን እግዚአብሔር አምላክ ይጠብቀል። ኢየሱስን መጠበቅ እግዚአብሔር መጠበቅ በህሌናው በልውናው ስለሆነ እግዚአብሔር መናፈቅ ፈቃዱ መከተል ስናደርግ እግዚአብሔር አምላክ እኛ በፈለግነው መንገድ ብቻ አይደለም በራሱ ሁለት ህይወቶቻችንን ይመልስልናል። ክብር ለኢየሱስ ይሁን። እግዚአብሔርን መጠበቅ ዛሬስ እኛ እግዚአብሔርን በምንጠብቅበት ጊዜ በወታችን ላይ የተፈራረቁ አሚ ነገሮች አሉ። እግዚአብሔር ለእኛ አደርጋለሁ ብለው አደርግልሻለሁ ብለው ተናግረው በተስፋዎቹ ውስጥ እግዚአብሔር አኖረው። ነገር ግን የዘገየብን ነገር ምንድን ነው? እግዚአብሔር ቢዘገይም የታመን አምላክ ነው። እግዚአብሔር ቢዘገይም የታመን አምላክ ነው። የዘመኑ አገልጋዮች በእኛ ላይ ያወሩት ነገር ሳይሆኑ እኛም እንኳን ራሳችን ያወራናቸው ሀሳቦች ሳይሆኑ እግዚአብሔርን ከመጠበቃችን እግዚአብሔር ፈቃዱን ሞገሱን በሕይወታችን ላይ ይግለጥልን። አሜን አሜን በሉ።